ዛሬ በነበረን የሁለትዮሽ ውይይት ከፋኦ ዋና ዳይሬክተር ጋር በተለይ ለኢትዮጵያ የተበረከተውን ለአረንጓዴ አሻራ ኢኒሽቲቭ የተበረከተውን የዓለም አቀፍ እውቅናና ሽልማት በተመለከተ ውይይት አድርገናል። ይሄ የእውቅናና ሽልማት በተለይ ኢትዮጵያን ላለፉት ዓመታት ይሄ መርሃ ግብር ከተጀመረበት ጊዜ አንስቶ ክቡር ጠቅላይ ሚኒስትሩ ለሁሉም ኢትዮጵያውያን ጥሪ ካቀረቡበት ጊዜ አንስቶ በነበሩት ዓመታት ኢትዮጵያውያን ለነበራቸው ተሳትፎ ምስጋና የቀረበበት ነው። ይሄ ደግሞ ለአፍሪካ ለመላው ዓለምም ጭምር ብዙ ሀገራት ምርት ሊወስዱበት የሚገባ እንደሆነ አንስተዋል። ከዛ ባሻገር ኢትዮጵያውያን በነዚህ ዓመታት አረንጓዴ አሻራን ብቻ ሳይሆን በሌሎችም በተለይ ሰው ተኮር በሆኑ ፕሮጀክቶች፣ አካባቢ ጥበቃ ላይ እና የኮሪደር ስራዎችንም ጭምር ኢትዮጵያን ለመቀየር የሚመጡ ሀሳቦችን ወደ መሬት ለማውረድ ነው ውጤታማ ማድረግ ላይ ኢትዮጵያን ተሳትፎ እጅግ አስደናቂ እንደሆነም አንስተዋል። ይሄ ደግሞ በስራ ወዳድነት እና በኢትዮጵያን ታታሪነት ጭምር እውን ሊሆን መቻሉንም አንስተዋል እና ይሄም በደንብ ብዙ ሀገራት ሊማሩበት የሚችሉ እንደሆነ ነው እንግዲህ ዋና ዳይሬክተሩ ሲያነሱ የነበረው ከዛ በተጨማሪ በክሮ ጠቅላይ ሚኒስትር ሀሳብ አመንጪነት እየተተገበሩ የሚገኙት ለምሳሌ በቅርቡ የገጠር ኮሪደርን እንደዚሁ አንስተን ውይይት ስናደርግ ነበር እና በተለይ እሳቸው በዓለም አቀፍ ደረጃ በፋኦ ዋና አጀንዳ አድርገው እየሰሩበት የሚገኙት ፎር ቤተርስ የሚባሉት የአራቱ መሻሻሎች ወይም የዓለም መሻሻሎች የሚሏቸው የተሻለ አመጋገብ፣ የተሻለ ምርት፣ የተሻለ ከባቢ እና የተሻለ ህይወት የሚባሉት አራቱ እነዚህን በማከለ መልኩ ኢትዮጵያም የምትሰራቸው እነዚህ የልማት ስራዎች በዓለም አቀፍ ደረጃ የተቀመጡትን መስፈርቶች ጭምር እያሟሉ መሆናቸውን የእያንዳንዱን ዜጋ ሕይወት ለመቀየር ከሚደረገው ጥረት ባሻገር ለከባቢ እና ለተፈጥሮም ዋጋ የሰጠ ስራ መሆኑን በአድናቆት አንስተዋል። ለዚህ ደግሞ ምስጋናቸውን አቅርበዋል። ለክብር ጠቅላይ ሚኒስትሩም አጠቃላይ ለኢትዮጵያውያንም ጭምር እያሳዩት ላለው ተምሳሌታዊ ተሳትፎ ምስጋናቸውን አቅርበዋል። ከዛ ባሻገር እነዚህ የአካባቢ ጥበቃ ስራዎች ተፈጥሮን የመንከባከብ ወደ ኢትዮጵያን ወደ አረንጓዴ የመመለሱ ስራ በቱሪዝም ዘርፍም ላይ ከፍተኛ አስተዋጽኦ እንደሚኖረው አንስተዋል። በተለይ አሁን ዓለም ተፈጥሮን ለመንከባከብ የሚደረጉ ጥረቶችን በተለያየ መልኩ ለማገዝ በሚሞክርበት ጊዜ ውስጥ እንደዚህ በተግባር የሚተረጎም የሚታይ ስራ እየሰራች የምትገኘው ኢትዮጵያ የብዙዎች መዳረሻ ልትሆን እንደሚገባ እና በተለያዩ የፋኦ መድረኮችም እሳቸውም ሲያነሱት እንደቆዩት መተዋወቅ እየተሰራ ያለው ስራ አለም መቶ ላይ የሚገባ እንደሆነም አንስተዋል። ይሄ ደግሞ የተፈጥሮን መንከባከብ ብቻ ሳይሆን በውስጡ ያለውንም ብዝሃ ህይወት አብሮ የማላቅ መሆኑንም አንስተዋል። የሚሰሩት ስራዎች ሰው ተኮር መሆናቸው በተለይ በዜጎች ህይወት ላይ ለውጥ ማምጣት የሚያስችሉ መሆናቸው የሚያስመሰግን እንደሆነ ከዋና ዳይሬክተሩ ጋር በነበረው ምክክር ተነስቷል። ወደፊት ለምንሰራቸው ስራዎች በተለይ ኢትዮጵያ ለሌሎችም የአፍሪካ ሀገራት ተምሳሌ ትቶን የምትችልበት አካሄድ ላይ መሆኗን አንዱ የሚያንጸባርቀው ከኢትዮጵያ ቀጥታ ውክልና ባሻገር የፋኦ ተሳትፎ የሌሎችንም ሀገራት አመራር ሊሰጥ የሚችልበትን አዲስ አበባ ላይ ያለውን ቢሮ እና ያለውን ኃላፊነት አሁን እያሻሻሉ ከፍ እያደረጉ መምጣታቸውን፣ ቀጠናዊ አመራር ሊሰጥ የሚችል ቢሮ እየተደራጀ መሆኑን አንስተውልናል። ይሄ ደግሞ ኢትዮጵያ ውስጥ እየተሰራ ያለውን ስራ እና ደግሞ የፋኦን ተሳትፎ እና ድጋፍ ይበልጥ ሊያጠናከር የሚችል እንደሆነ እና ያላቸውን ተስፋ አንስተዋል። ከዛ ባሻገር ዓለም አቀፍ ሁነቶችም በስፋት እያስተናገደች የሚተገኘው አዲስ አበባችን ከፋኦ የፉድ ሲስተምስ ጉባኤን በቅርቡ ማዘጋጀት ይታወቃል። ከዚሁ ጋር ተያያዥ የሆኑ በተግባር ልታሳያቸው የምትችላቸው ብዙ ስራዎች ስላሉ እነዚህ ዓለም አቀፍ ሁነቶች ወደ አዲስ አበባ እንዲመጡ ወደ ኢትዮጵያ እየመጡ እንዲካሄዱ አለምን መጥቶ እየተሰራ ያለውን ስራ በተጨባጭ እንዲመለከት ማድረግ ላይ ውይይት አድርገናል። እንግዲህ ምስጋናቸውን መላው ኢትዮጵያውያን አቅርበዋል። ለክቡር ጠቅላይ ሚኒስትር ምስጋናቸውን አቅርበዋል እና ያለውንም ጉልበት አድንቀዋል። ይሄ ደግሞ ወደ ውጤት እንደሚመነዘር ሙሉነት እንዳላቸው እንደዚሁ በቤታቸው ላይ ስተው፣ ይሄ ደግሞ ወደፊት የሚመጡ በተለይ የግብርናው ላይ የአካባቢ ጥበቃ ላይ አረንጓዴ አሻራ ላይ ያለውን ተጨባጭ የሆነ በቴክኒክ ድጋፍ ለማድረግ ሊሆን ይችላል። የተለያዩ ድጋፍ የሚያደርጉ መንግሥታዊ ያልሆኑ ተቋማትን በማስተባበር ሊሆን ይችላል። ይሄንን ኢትዮጵያ የጀመረቻቸውን ስራዎች ለማገዝ በነጻፊ በኩል በጣም ቁርጠኝነት እንዳለ አንስተውልናል እና ለዛም ባይ ምስጋና አቅርበናል። ያለን ተሳትፎ፣ ያለን ትብብር የበለጠ እየተጠናከረ እንደሚሄድም እምነታችንን ገልጸናል። ያሉት ምልክቶችም እሱን የሚያሳዩ በመሆናቸው በጣም የተሳካ ውይይት አድርገናል።